ከጊዜ ወደ ጊዜ የውጊያ አድማሱን በማስፋት በዘመናዊ መሳሪያዎች ራሱን እያደራጀ የመጠው የአማራ ፋኖ ከበድ ያለ ዘመቻ መጀመሩ ሲነገርም ወሳኛ ከተማም በፋኖ ቁጥር ስር መዋሯን የተነገረም ከተማዋን ለመያዝ በተደረገ ከባድ ትንቅንቅም ወታደራዊ አዛዦች መቁሰላቸውን ወታደራዊ ምንጮች ሲገልጹም ሽሽት ላይ የሚገኙት የዘኑ አመራሮችም በታጣቂዎች ተይዘዋል የተባሉም ከባዱ ትዕዛዝ ወርዷል። ጀነራል አበባው ታደሰም መባረሩም ተሰምተዋል። የአብይ አህመድን አገዛዝ ከባድ ፍራሶስ የከትቶ መረጃም በዝርዝር ይዘንዋል። በስፋት ታደምጡታላችሁ። በመራ ቤቴ የቀጠና በተደረገ ውጊያም አብይ አህመድ የአየር ወለድ ኮማንዶች ብሎ የሚጠራቸው በርካታ ቁጥር ያላቸው ጀመና ሰባሪዎች መሸኘታቸው ታውቋል። የፋኖና የአብይ ኮማንዶች ጉልበት በተለካኩበት ውጊያም ፋኖ ታላቅ ጀብዱ ሰርቷል ነው የተባለው። በዚህ ጉዳይም ዝርዝር መረጃ ይዘናል። ተሰሙታላችሁ። የውብ አንታባት ልጆች ዛሬም በታላቅ ጀብድ በመስራት ውለው አድረዋል። በሶስት ግንባር በተደረገው ውጊያም የውባንት አባት ልጆች በድል ተመልሰዋል ነው የተባለው። በዚህ ውጊያ ሁለት የፋኖ ከፍተኛ አመራሮች ከባድ መስዋዕትነቱን ቢከፍሉም ያገዙት ኃይሎች በርካቶች ግን ተሸኝተዋል ነው የተባለው። ይህን የተመለከተ መረጃም ይዘናል፣ በዝርዝር ታደምጡታል ናችሁ። ሰላም ጠና አስጥለን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ፣ እነሆ ከተለያዩ ታማኝ ምንጮች ያገኘናቸውን እጅግ መደመጥ ያለባቸውን አስቸኳይ መረጃዎች ይዘን ቀርበናል። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሽር ሼር እንድታደርጉ በትትናይ ጥይቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። ከጊዜ ወደ ጊዜ የውጊያ አድማሱን እያሰፋ የመጣው የአማራ ፋኖ ከበድ ያለ ዘመቻ መጀመሩ ታውቋል። የአማራ ህዝብን አንገት አስደፋለሁ ብሎ መንገዱን የጀመረው የአብይ አህመድን አገዛዝ በሚገባው ቋንቋ እያናገሩ ያሉት የአማራ ህዝብ የስለት ልጅ የሆኑት የፋኖ አባላቶች ከተሞችን የመቆጣጠርና ያገዙን ካምፕና ምሽጎችን የመስበርም እንቅስቃሴያቸውን አጠናክሮ የቀጠሉ ሲሆን ከሰሞኑ በታወጀው የፋኖ ከባድ ዘመቻ በሺዎች የሚቆጠሩ ያገዙ ቡድን አባላት ወደማይመለሱበት ደረጃ ተሸኝተዋል የተባለው የብልጽግና ታጣቂ ቡድንን ተማምነው የነበሩ የአገዛዙ ሹማምንትም የሚያስተዳድሯቸውን ከተሞች ጥለው ሽሽት መጀመራቸው ታውቋል። ፋኖ በዚህ ከባድና በአይነቱ ለየት ባለ ዘመቻውም ከተሞችን ከመቆጣጠር በተጨማሪ ምሽጎችን እያፈረሰ ዘመናዊ መሳሪያ እየታጠቀ መሆኑ የተገለጸ ሲሆን፣ ለውራስ የሰለጥኑ የነበሩ አዲስ የክፋኑ ኮማንዶዎችም ዘመቻውን በመምራት ላይ ናቸው ሲሉ መረጃውን ያደረሱን ምንጮች ገልጸዋል። በዚህ ዘመቻም በጎጃም የተለያዩ አካባቢዎች ፋኖ ታላቅ የድል ብስራት ዜና ያሰማ ሲሆን በወሎ የሚንቀሳቀሱ የፋኖ ሰራዊት በበኩሉም ወታደራዊ ጥቅሟ የጎላ እንደሆነ የሚነገርላትን ከተማም መቆጣጠሩን አስታውቋል። ከተማዋን ለመቆጣጠር ያገዙ ታጣቂዎች ጋር ለሰዓታት የቆየ ውጊያ ያደረገው ፋኖም ያገዙን ከፍተኛ ወታደራዊ አመራሮችን ማክሰሉም ነው የመረጃ ምንጮች የገለጹትም። ለደላንታና ኩታብር ከተማዎች በቅርብ ርቀት የምትገኘው ከተማ ተቆጣጥሮም እየተገማሸር የሚገኘው የፋኖ ሰራዊት የአገዛዙ ታጣቂ ቡድን ወታደራዊና ቁሳዊ ኃይሉን የሚያጓጉዝበትን መንገድ መዝጋታቸው ደግሞ ለአራት ኪሎ ሹማምንት ከባድ ፍርሃት ውስጥ እንደ ከተታቸውን ይሰማውም። ይህ በንድ እንዳለም በሁለቱም ዞኖች የሚገኙ የአገዙ ቡድን መሪዎችና ከፍተኛ የብልጽግና ካድሬዎች ከባድ ፍርሃት ላይ የሚገኙ ሲሆን አመራሮቹ ከተማቸውን ጥለው እንዳይሸሹም ጫና እየተደረገባቸው እንደሚገኝነው የመረጃ ምንጮቹ የገለጹትም። እናንተ የምታስተዳድሩትን ከተማ ጥላችሁ ከሄዳችሁ ማን ሊጠብቅላችሁ ነው? አርፋችሁ ተቀምጦ በሚል ከታጣቂ ቡድኑ ዘንድ ማሰንቅ የሰጣቸው ሹማምንቱም ወረዳቸውን በፋኖ ሲሰው የዞን ከተማ ላይ የመሸጉ አመራሮች ወደ ቅጠናቸው እንዲመለሱ ትዕዛዝ ተሰጥቷቸዋል ሲሉም ነው ምንጮች ጨምረው የገለጹት። በሌላ በኩል በመራ ቤተ ክህነት በተደረገው አብይ አህመድ አየር ወለድ ኮማንዶዎች ብሎ የሚጠሯቸው በርካታ ቁጥር ያላቸው ጀበና ሰባሮች እስከ ወዲያኛው መሸኝታቸው ተነግሯል። ያገዛው ሠራዊት የአማራ ፋኖ ለማጥቃት ከአረብ ገቢያም እስከ ሳናቅዶችን አውጥቶም በሌሊት ሲንቀሳቀስ መረጃው ቀድሞ የደርሳቸው የጣና ግላውዲዮስ ክፍለ ጦር አፈር ዋናት ብርጌድ በአንድ ሻለቃና ሳና ከተማ መውጫ ላይ ባደረጉት ደፈጣም ከሌቱ 11 ላይ ጠላትን አሳፍሮ መልሰዋል። ምን የተባለው እያገዘው ሰራዊት በደራ ምድር ከንጋቱ 11 ከ30 ጀምሮም ሙሉ ቀን እንደ ገፍ ታጭዶ ተከምሮ ሲወቀውላል የሚሉት የመረጃው ምንጮች፣ የጠላትን ቅስም ቀድማ በሌቱ የሰበረችው የትናንቷ ፈረሰኛው ሻለቃም የአሁኗ በአንተ ሻለቃ ስትሆን ሳና ሚካኤል ላይ የጠላት ኃይል በነበልባሎቹም ተደምሷል፣ ቆስሏልም ብለዋል። የሜጀር ጀነራል በአንተ አባት ቶራሪ ክፍለ ጦር ከቴሌ እስከ ቆሚሳ ከሊባኖስ እስከ ስላም መቃብር ደፈጣ ይዞ በመጠበቅ ከቆሚሳና ከስላም መቃብር መካከል ካለው ተራራም ቸሮ ላይ ያገዛዙ ጦር ወደ ቆሚሳ ሲጓዝ፣ በተቃራኒው የሜጀር ጀነራል ባንታ አባት ቶራሪ ክፍለ ጦር ወደ ግላውዲዮስ ሲንቀሳቀስ መዋል መንገድ ላይ ተገናኝተው ከባድ የእጅበእጅ ውጊያም ማድረጋቸውን የተነገረው ያገዛዙ ኃይል ከተራራዋን አትዮቢ ልጆች በታች የመብረቅ የመጥተው የመሰለው ያገዙ ጉንበር ጠባቂም አለኛ ያለውን ሁሉ የመሳሪያነት ያዘነበው ሲሆን ከሌቱ 11 ሰዓት ከ30 ልብና ትጥቅን የታደሉት ውባንታውያን ጠላትን በጨበጣም እንዳልነበር አድርገውታል። ጨዋታው ወደ ቦምብ ውርወሮች ተቀይሮም አይበገሪዎቹ አማሮች የውባንታ የግብር ልጆች ቦምብን በቦምብ መልሰው ጠላትን አንበርክከዋል። የጠላትን ምቹ ቦታም ተቆጣጥረዋል ሲሉ ነው ምንጮቹ ለሚዲያችን ያደረሱት። ውጊያው አድማሱን አስፍቶ በቆሚሳም፣ ቴሮ ደርባ፣ ሊባኖስ፣ እስላም መቃብር፣ የአያ ሚካኤል ሙሉ ቀናትን ከፍተኛ ተጋድሎን ሲያደርጉ የዋሉ ሲሆን ሜጀር ጀነራል ማንታ ባቱራ ክፍለ ጦር በጠላት ላይ ከፍተኛ የሆነ የሞራል ስብራትን በማድረስ ብዛት ያለው ጠላትንም ደምስሰዋል ነው የተባለው። በዚህ እላስ ጨራሽ የጨበጣ ውጊያና መደበኛ ውጊያም ጠላትን ሲፋለሙ ውለውና ሲማርኩ ውለው የጠላት ምሽግ ላይ ጠላትን ተፋልመው በጀግነት ሲሰው እንቁ ወንድሞቻችን ሁለት ናቸው ሲል የገለጸው ይፋኖው አዛዡም በጀግነት ተፋልመው ሲሰው ወንድሞችም አርበኛ መልካሙን ጠጋዩ ወይም ኩርሲናም አርበኛም አብዮት መኳንንት እንደሚባሉም ጠቅሷል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሊት ዜናዎች እንዲሁም ተቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።